ክብሮ ታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። አበይት ነጥቦቹን፣ በቅድሚያም የብልጽግናው ሹም እንደ ክርስቶስ ተሰቀሉልን ብለዋል። የፋኖ ኃይሎች የክልሉ ርዕሰ መዲና ባህር ዳርን በተመለከተ ማስጠንቀቂያ አውጥተዋል። በመንግስትም በፋኖ ኃይሎችም በኩል ህዝባዊ ውይይቶች እየተካሄዱ ስለመሆናቸው ማሳወቃቸውንም ቀጥለዋል። ቀዳሚው ዝርዝር መረጃችን ይሆናል። ምርኮኛ ወታደራዊ አዛዡ በእስር ላይ እንደሚገኙ ተነገረም። በመከላከያ ሰራዊት ውስጥ በተለያዩ ሰበቦች የሚታሰሩ ወታደሮች ጉዳይ አሁንም መነጋገሪያ ሆኗል። እንመለከተዋለን። ብልጽግና ከመጪው ሐምሌ ጀምሮ በበርካታ መሠረታዊ ሸቀጦች ላይ ከፍተኛ ታክስ ሊጥል ነው። ነዳጅ ላይ የነበረውን ድጎማ ከማንሳት ባሻገር 15 በመቶ ተጨማሪ እሴት ታክስ ተግባራዊ እንደሚደረግም ይጠበቃል። ትሰሙታላችሁ። የምክክር ኮሚሽኑ በአብይ አህመድ ፍላጎትና ፈቃድ ላይ የተመሰረተ ነው ሲል እነ ኦነግና ኦፌኮ የሚገኙበት ማህበር ገለጸ። ብልጽግና መከላከያ፣ ደህንነትና ፖሊስ መዋቅሩ ለተለመደ ማጭበርበሪያው እየተጠቀመባቸው ነው ሲል ማሳውቋል። ተጨማሪው ይዘናል። በአዲስ አበባና በመቀለ የሁለት ወጣት ሴቶች ሞት ጋር በተያያዘም ያለው የፍርድ ሂደት መነጋገሪያ ሆኖ ቀጥሏል። በመቀለ በዘውዱ ሐፍቱ ግድያ የተጠረጠሩና ችሎትን የበጠበጡ ተጠርጣሪዎች ለሰኔ 30 ተቀጥሯል። በአዲስ አበባ በጮኛው ቀነን የአዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱ አለም ጎሳ የተፈታበትን ምክንያት ጠበቃው፣ እንደዚሁም የቀነን አባት ደግሞ ስለ ውሳኔው ተናግሯል። ዝርዝሩ ተዘጋጅቷል። የኢትዮጵያ ኤምባሲ በገንዘብ እጥረት ሳቢያ ሊዘጋ እንደሚችል ተነገርም። ለዓመታት ኪራይ መክፈል ያልቻሉ ኤምባሲዎች ውስጥ አንዱ መሆኑ ታውቋል። ሌላኛው መረጃችን ነው፣ ዶናልድ ትራምፕ በሎስ አንጀለስ የወሰዱትን እርምጃ ተከትሎ ተቃውሞ እየተሰነዘረባቸው ይገኛል። ትራምፕ 700 የባህር ኃይል አባላትና 4000 የብሔራዊ ዘብ አባላትን ማሰማርተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው ሹም እንደ ክርስቶስ ተሰቀሉልን ብለዋል። የፋኖ ኃይሎች የክልሉ ርዕሰ መዲና ባህር ዳርን በተመለከተ ማስጠንቀቂያ አውጥተዋል። በመንግስትም በፋኖ ኃይሎችን በኩል ህዝባዊ ውይይቶች እየተካሄዱ ስለመሆናቸው እያሳወቁም ናቸው። በአማራ ክልል የቀጠለው የእርስ በርስ ጦርነት አሁንም ሆነኛ የፖለቲካ መፍትሄ አልተበጀለትም። የአገዛዙ ብቸኛ አማራጭም እጅ ስጡ የሚል ሆኖ ነው የቀጠለው። ጦርነትን የስልጣኑ ማጽኛ ያደረገው አገዛዙ 100 ፐርሰንት አታሸንፉኝም እየተዋጋው ቀጥላለሁ እንጂ ሲል በተደጋጋሚ ገልጿል። የንቅል ሂቃን የስልጣን ሽኩቻ ሽኩቻና ሶት ትርክት ነው። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብሎ የሚያስቡ አሁንም ያሉት ሙከራዎች ዘ9ና9ኝ 99 አይደለም 100 ፐርሰንት አይሳኩ አይሳኩ። በዛ መንገድ የሚሳካ ህልም የለም። የሀገሪቱ አርሶ አደሮች ደግሞ ስለ የትኛው አሸናፊና ተሸናፊ ነው የምትነግሩን? ልጆቻችን በመከላከያና ፋኖ ታጣቂ በሚል ከፍላችሁ ሰባት ዓመት እያዋጋችሁን፣ የቀድሞ አባቶቻችን ከውጭ ወራሪ ኃይል ጋር ይፋለሙ ነበር። የአሁኖቹ ደግሞ በወንድማማቾች መካከል ጦርነት ቀሰቀሳችሁ ነው መልሳቸው። ሁለቱ ልጆች መከላከያ ናቸው፣ ሁለቱ ልጆች ፋኖ ናቸው ነው። ተመልከቱ እንግዲህ የወንድማማችነት ጦርነት፣ ወጣቱ ሰራጥ ሆኗል። እየገባ ነው። ሁለቱ ወንድማማቾች ተጋጩብን። አንዱ አራት ወልዷል። ሁለቱ መከላከያ ናቸው፣ ሁለቱ ፋኖ ናቸው። እነህን ለማስታረቅ ችግር ሆኖብኝ በእውነት ይሄ ጦርነት ተብሎ ይወጋል። ወንድም ተማር እየተጋደረ ጦርነት ነው። የውጭ መንግስት ነው። አባቶች ካከነ ሲዋጉ ነው። በወሬ ሳይሆን እያየ ነው። ድሮ በቴሌቪዥን ስናየው ነበር። አሁን በእይታ እያየ ነው። ሰባት አመታችን። ጦርነት ክፉ ነው። በአማራ ክልል አባቶች እንዲህ የሚገልጹትን ጦርነት በፕሮፓጋንዳው ጭምር እያከናወነ ያለው የብልጽግናው መንግስት በበርካታ ስፍራዎች ስብሰባዎችን እያከናወነ ይገኛል። የፋኖ ኃይሎችም እንደዚሁ በሚቆጣጠሯቸው የገጠር አካባቢዎች ተመሳሳይን ሲያደርጉ ተስተውሏል። በዋና ዋና ከተሞች ደግሞ የኮሪደር ልማቱ ድጋፍና የፋኖ ኃይሎችን ማውገዝ የተሰኙ የበረሃ ግብሮች ተዘጋጅተው እንደነበር የሚታወስ ነው። የፋኖ ኃይሎች በቅርቡ በጎንደር ከተማና ዙሪያው ውጊያ ከፍተው የነበሩትም ይህንን ለማስተጓጎል በማለም እንደነበር አሳውቀው ነበር። አሁን ደግሞ ተመሳሳይ ሰልፍ በክልሉ ርዕሰ መዲና ባህር ዳር ለማከናወን እቅድ ተይዘዋል የሚሉት የፋኖ ኃይሎች ማስጠንቀቂያ አሰራጅተዋል። የኮሪደር ልማቱን መደገፍ፣ ጽንፈኞችን ማውገዝ በሚል በሰልፉ ላይ እንዲገኙ ባለስልጣናት እየቀሰቀሱ ነው የሚሉት የፋኖ ኃይሎች ከዚህ ጎን ለጎን ጥቃትን በመፈጸም ፋኖን ከህዝቡ ጋር ለመነ ጥል እየተሰራ ይገኛል ይላሉ። እና ማህበረሰቡ በእንዲህ አይነት ትዕይንቶች ላይ ባለመገኘት ራሱን ይጠብቅ ሲሉም ያክላሉ። በጉዳዩ ላይ የተዘጋጀ ሰልፍ ስለመኖሩ ከብልጽግናው መንግስት በኩል እስካሁን የተባለ ነገር ባይኖርም ባለስልጣናቱ ግን ህዝቡ በፋኑ ላይ ይነሳልን ቅስቀሳ ላይ ናቸው። ከሰሞኑ ሆ ብላችሁ ተነሱና ግጠሙልን፣ ወዘተ የሚል ቅስቀሳ ሲያደርጉ ተደምጠውም ነበር። አሁን ደግሞ የክልሉ መከትል ርዕሰ መስተዳደር እንደ ክርስቶስ ተሰቀሉ ሲሉ ህዝቡን ጠይቀዋል። እዚህ ቀበሌ ላይ ሰላም ከተፈለገ ምክንያቱ ላይ መግባባትንና እንደ ክርስቶስ መሰቀልንም ይጠይቃል። ሰላም እንዲበጣ ከተፈለገ ምርኮኛ ወታደራዊ አዛዡ በስር ላይ እንደሚገኙ ተነገረም በመከላከያ ሰራዊቱ ውስጥ በተለያዩ ሰበቦች የሚታሰሩ ወታደሮች ጉዳይ አሁን መነጋገሪያ ሆኗል የድሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ባለፈው ሰባት ዓመታት ታሪኩ በፈረቃ በተለያዩ ስፍራዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደሉ ነው የትግራዊ ጦርነት ደግሞ ለረጅም ዓመታት ልምድ ያካበቱ የሀገሪቱ ወታደር አዛዦችና የሰራዊቱ አባላትን እንዲያጣ አድርጎታል ቢቢሲ ከወራት በፊት ጦርነት ብቻ ወደ 500 ሺህ የሚጠጋ የሀገሪቱ ሰራዊት ተገድሏል፣ ቆስሏል፣ አሊያም በተለያየ መንገድ ከሰራዊቱ ወጥቶ ተበትኗል ሲል ዘግቦ ነበር። በዛ ጦርነት ከተገደሉት ባሻገር በሺዎች የሚቆጠሩትም ተማርከው ታይቷል። ያን የመከላከያ ሰራዊቱ አዛዦች የአሁን አምባሳደሮች የታላቁ ሩጫ ፎቶሾፕ ነው ይሏቸው የነበሩ 16 ሺህ አካባቢ የሚሆኑ የትግራይ ጦርነት ምርኮኞችም ከመቀለ በተለያዩ ምዕራፎች በተለይም በአፋር ክልል በኩል መለቀቃቸው የሚዘነጋ አይሆንም። እነዚህ ወታደሮች ውስጥ በርካቶች ተነጣይ ክፍለ ጦርን በማዋቀር መልሶ በማደራጀት ወደ ተለያዩ እዞች በማስገባት አገዛዙ መልሶ ወደ ሌሎች ጦርነቶች እንዳሰማራቸውም ይታወቃል። የብልጽግናው መንግስት 26ኛ ና 28ኛ ከፍተኛ ተነጣይ ክፍለ ጦሮች ብሎም መልሶ በወቅቱ በማደራጀት በምስራቅና ስድስተኛ እስር እንዲገቡ ያደረጋቸው ያሉ ሲሆን የተወሰኑት ደግሞ ሳትዋጉ ለጠላት እጅ ሰጥታቸዋል በሚል መታሰራቸው የሚዘነጋም አይደለም። ከነዚህ ውስጥ ደግሞ አንዱ ኮሎኔል መኳንንት ደሴ ናቸው። እኒህ ወታደራዊ አዛዥ በምርኮ በትግራይ በነበሩበት ወቅት በመገናኛ ብዙኃን በመቅረብ ቃለ ምልልስ ሲያደርጉ ታይተዋል። የመከላከያ ሰራዊት አመራሮች የውጊያ ችሎታን መጠየቃቸው የክፍለ ጦር አዛዥን መገደል በማሳ ያልታወቃቸው ጭምር በመከላከያ ከፍተኛ አመራሮች ዘንድ ቂም ተይዞባቸው ነበር ይላሉ የኢትዮ ፎረም የመከላከያ ምንጮች። ከትግራይ ጦርነት በኋላ ለሁሉም የክፍለ ጦር አዛዥ ኮሎኔሎች የብርጋዴር ጄኔራልነት ማዕረግ ሲሰጥም እኒህ ወታደራዊ አዛዥ መከልከላቸውን ገልጸው በአሁኑ ወቅትም በአፋር ክልል ስዑ ላይ የጦር እስረኞች ማጎሪያ ታስረው እንደሚገኙ አንስቷል። በ2015 ዓ ምት በራያ ግንባር ቆስለው በትግራይ ሰራዊት የተማረኩት የክፍለጦሩ ጦሩ አዛዥ ኮሎኔል መኳንንት ደሴ ሕክምና እንኳን ሳያገኙ እንደታሰሩ በማከል የብልጽግናው መንግስት የ11ኛ ክፍለ ጦርን በመምራት በ2013 በተንቤን የተማረኩት እንደ ኮሎኔል ሁሴን መሐመድ ያሉ አዛዦችን የደቡብ እዝኮር አዛዥ ሲያደርግ አንዳንዶቹን ደግሞ ለእስር ዳርጓል ሲሉ ነው ምንጮቹ ያከሉት። የሰራዊቱ መካከለኛ አመራሮችና ወታደሩ ተደጋግሞ በርስ በርስ ጦርነት ውስጥ እንዲማገድ እየተደረገ በመቀጠሉ በየጊዜው በተለያየ አጋጣሚና አካባቢ ጦርነት በሚቀሰቀስበት ወቅትም የዛ አካባቢ ተወላጅ የሆኑ ሰራዊት አባላት ላይ የሚደርሰው በደልም እንዳስመረረው በተለያዩ አጋጣሚዎች ሲገልጽ ይሰማል። በማሳያነትም ከወራት በፊት በሁርሶ በብር ሸለቆ በጦላይና በብላቴ የኮማንዶና አየር ወለድ እዞ ወታደራዊ ማሰልጠኛዎች የገቡ የአማራ ብሔር ተወላጅ ሰልጣኞች ከመመረቂያ ቀናቸው በፊት ፋኖን ለማጠናከር የገባችሁ ናቸው በሚል የተሳሳተ ግምገማም ዋጠው በሚባሉ ማሰሪያዎች እንዲታሰሩ መደረጋቸውን ያስታውሳሉ። በቅርቡ ደግሞ የህክምና ባለሙያዎች የደሞዝና ሌሎች ጥያቄዎችን ተከትሎ በሰ ሰራዊት ውስጥ መሰል ጥያቄ እንዲነሳ ያደርጋሉ የተባሉት ላይ ተመሳሳይ እንቅስቃሴ እንደነበር በመካከል በእርግጥ ይህ በሰራዊቱ ብቻ ሳይሆን በአመራሮች ላይም እየተተገበረ ያለ ነው የሚሉት የመከላከያ ምንጮች በጡረታ በሚል ስም የተሰናበቱ ግን ከጀርባው የተለያየ ምክንያት ያላቸው ዘጠኝ ጀነራሎችን ያነሳሉ። ሌትናንት ጀነራል አስራት ዴኒሮን ጨምሮ አንድ ሌትናንት ጀነራል፣ ሁለት ሜጀር ጀነራልና ስድስት ብርጋዴር ጀነራሎች የዚህ ሰለባ ስለመሆናቸው መዘገቦም የሚታወቅ ነው። ብልጽግና ከመጪው ሐምሌ ጀምሮ በርካታ መሠረታዊ ሸቀጦች ላይ ከፍተኛ ታክስ ሊጥል ነው። ነዳጅ ላይ የነበረውን ድጎማ ከማንሳት ባሻገር 15 በመቶ ተጨማሪ እሴት ታክስ እንደሚተገበርም ይጠበቃል። የኢትዮጵያውያን ኑሮ በየለቱ ከድጡ ወደ ማጡ ሆኗል። ብልጽግና ደግሞ አደግን አይባልም ተአምር ወይም ሚራክል ሰራን እንጂ እያለ ነው። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለ። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ትናንት በፓርላማ ከተነሱ ጉዳዮች ውስጥ ማዳበሪያና ነዳጅ በዓለም አቀፍ ገበያ ዋጋቸው ሳይወደድ ምነው እኛ አገር ቢሊዮኖች እየደጎምን ነው እያላችሁ በበርካታ እጥፍ አሻቀቡ የሚለው ይገኝበታል። በዓለም አቀፍ ገበያ ላይ ካየ ነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት አስርት ዓመታት የተለየ የተለየ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሳፕላይ ቼን ዲስራፕሽኖች ነበሩ። የነዳጅና የማዳበሪያ ዋጋ ግን በየአመቱ እጥፍ

የብልጽግናው መንግስት ደግሞ እንዳውም እኛ የህዝቡ ኑሮ ውድነት ተሸክመንለት ነው ያለነው የሚል ምላሽ በሰጠበት ማብራሪያ ወቅት የተሰራጨው ሰነዱ ከመጪው ሐምሌ ጀምሮ በህዝቡ ላይ የሚጥለውን ታክስ የሚያብራራ ነው። ከነዳጅ እስከ ስኳር፣ ከምግብ እስከ ቢራም፣ ከቴሌኮሙኒኬሽን እስከ ኪራይ ገቢ ግብር አገዛዙና አይኤምኤፍ ትዕዛዝ መሰረት የሚጥለው እሴት ታክስ የሚያሳይ ሰነድም ነው። የብልጽግናው መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስን ማስከፈል ይጀምራልም ተብሏል። ያሉት ወራት ቀስ በቀስ የነዳጅ ድጎማውን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱም ታውቋል። የአገዛዙ የ2018 ረቂቅ በጀት እንደሚያሳየው ከነዳጅ እና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ አቅዷል። የፌደራል መንግስት የ2018 የገቢ በጀት በሚል ለፓርላማ የቀረበው ረቂቅ በጀት ከስኳርም ወደ 2 ቢሊዮን ብርና ከጨው 337 ሚሊዮን ብር ተጨማሪ ሴት ታክስ በሚቀጥለው አመት ይሰበስባል ብሏል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆኑ በሚል ከተጨማሪ ሴት ታክስ ነፃ የነበሩ መሆናቸው የሚታወቅ ነው። የሀገሪቱ አርሶ አደሮች ደግሞ ማዳበሪያ ከአምነው ከእጥፍ በላይ ጨምሮባቸዋልና መግዛት ተስኗቸው በሚቀጥለው አመት ለገበያ የሚቀርብ ሰብል እየዘሩ እንዳይደላ አሳውቀዋል። ብልጽግናና መሪዎቹ ግን ህልማችንን እየኖርን ነው ይላሉ። የምክክር ኮሚሽኑ በአብይ አህመድ ፍላጎትና ፍቃድ ላይ የተመሰረተ ነው ሲል እነ ኦነግና ኦፌኮ የሚገኙበት ማህበር ገለጸም። ብልጽግና መከላከያ ደህንነትና ፖሊስ መዋቅሩን ለተለመደ ማጭበርበሪያው እየተጠቀመባቸው ነው ሲል ማሳውቋል። የነ ዳውድ ብሳው ኦነግ የነ ፕሮፌሰር መረራ ጉዲናው ኦፌኮን ጨምሮም እንደ ኢህአፓና ውብን ያሉ ፓርቲዎችን ያቀፈው የተቃዋሚ ፓርቲዎች ኮከስ በምክክር ኮሚሽኑና በቀጣይ አመት ሊኖር ይችላል ስለተባለው የብልጽግናው ምርጫ መግለጫ አውጥቷል። አሁን ባለው ተጨባ ተጨባጭ እውነታ ምርጫ ቦርድ ነፃና ገለልተኛ ሆኖ ምርጫውን ለማስፈጸም አንዳች ማስቻይ ሁኔታ ካለመኖሩም ገዢው ፓርቲ ከወዲሁ እያሳያለው የተለመደው የማጭበርበርና መንግስታዊ መዋቅሩን የመከላከያ ደህንነትና ፖሊስ መዋቅሮችና ኃይልን ለመጠቀም ያለው ፍላጎትና ዝግጅት ሲታይ ጉዳዩ ወደ ከፍ አደጋና ትርምስ እንዳንገባ በእጅጉ የሚያሰጋ ሁኔታ ላይ ነንም ብሏል። የምክክር ኮሚሽኑም ቢሆን የብልጽግናው አዋጅ እንኳን ያልተከተልና በጠቅላይ ሚኒስትሩ ፈቃድና ፍላጎት ላይ የተመሰረተ በመሆኑ አዋጁም ሆነ የኮሚሽኑ መቋቋም እንደገና ሊታይ ይገባል ሲል አክሏል። ኮሚሽኑ ባለፉት ሶስት ዓመታት ላልተወጣው ተግባር ማስፈጸሚያ በተጨማሪ በተሰጠው ጊዜም ከሄደበት የተሳሳ ተመንገድ እና አግላይና ወገንተኛ የጉዳይ አስፈጻሚነት ሚናው ለመላቀቅ ምንም ፍላጎት የሌለው ሲልም ወረፎታል። የምርጫ ቦርድ ለገዡ ፓርቲ ያለው ታዛዥነትም ገዡን ፓርቲ አሸነፈ እንደሚል አስቀድሞ የታወቀ ነገር ነው ብሏል። በወቅታዊው የፖለቲካ ያለመረጋጋት የግጭትና የጦርነት ውጥረት ሁለንተናዊ ውስብስብ ተጨባጭ ሁኔታ አዲስ የክልሎች አወቃቀርና እና አደረጃጀት ጋር ሲታገዝ ምርጫውን ተከትሎ የሚመጣው ጣጣና መዘዙን ለመገመት ሚዛናዊ አእምሮ ላለ ሁሉ ጋር አይደለም ሲልም አክሏል። አሁን ያለው የሀገር አለመረጋጋት የእርስ በርስ ግጭትና ጦርነት ፖለቲካዊ ትርምስ፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስ ለሀገሩ ሕዝብ ቀርቶ ለገዥ ፓርቲም ዘላቂ ጥቅም የለውም ሲልም አስጠንቅቋል። በአዲስ አበባና በመቀለ ሁለቱ ወጣት ሴቶች ሞት ጋር በተያዘ ያለው የፍርድ ሂደት መነጋገሪያ ሆኗል። በመቀለ በዘውዱ ሀፍቱ ግድያ የተጠረጠሩና ችሎትን የበጠበጡ ተጠርጣሪዎች ለሰኔ 30 ተቀጥረዋል። በአዲስ አበባ በጮኛው ቀነኔ አዱኛ ሞት ተጠርጥሮ በስር ላይ የነበረው ሙዚቀኛ አንዱ አለም ጎሳ የተፈታበትን ምክንያት ጠበቃው እንደዚሁም የቀነኔ አባትም ስለ ውሳኔው ተናግሯል። በትግራይ ክልል ከዘውዱ ሀፍቱ ግድያ ጋር በተያዘ የተከሰሱ ሁለት ተጠርጣሪዎች ላይ ፍርድ ቤቱ ባሳለፉ ነው ግንቦት ስምንት የጥፋተኝነት ብይን መስጠቱ ይታወሳል። ይህንን ተከትሎ አቃቢ ህግ የቅጣት አስተያየት በሚሰጥበት ወቅት ድርጊቱ ለሌሎች ማስተማሪያ እንዲሆን በሞት ሊቀጡ ይገባል በማለቱ የተነሳም የተከሳሽ ቤተሰቦችና ተከሳሾቹ በችሎቱ ውስጥ ብጥብጥ መፍጠራቸውም አይዘነጋም። በወቅቱ የችሎት ወንበሮች ከመሰባበራቸውን በላይ ዳኞችም ለደህንነታቸው ስጋት ስላደረባቸው ችሎቱ ለቆ መሄዳቸውን መዘገባችንም እንደዚሁ። ይህንን ተከትሎ የክልሉ ዳኞች በሙሉ ለደህንነታችን ስጋት አለብን በማለት የሥራ ማቆም አድማ አድርገውም ነበር። ከሳምንታት በፊት ወደ ስራ የተመለሱት የከተማዋ ዳኛዎች በወጣቷ ግድያ ላይ የተጠረጠሩ ግለሰቦችን በተመለከተ ትናንት ባስቸሩት ችሎት ለሰኔ 30 ቀጠሮ ሰጥቷል። በመቀለ የሚገኘው ማዕከላዊ ፍርድ ቤት የዘውዱ ሀፍቱን ነፍስ ግድያ መዝገብ ትናንት ተመልክቷል። ተከሳሾቹም የቅጣት ማቅለያ አለም በማለታቸው ይህንን ለመስማት ነው መዝገቡ ለሰኔ ሰላሳ የተቀጠረው። ይህ እንዲህ እንዳለ በእጮኛው ቀነን አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዷለም ጎሳ ትናንት በዋስ መለቀቁ ይታወሳል። ሶስት ወራት በስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር የዋስትና መብት ነው ትናንት የተለቀቀው። ጠበቃው ሊበን አብዲ ሙዚቀኛው የተለቀቀው አቃቤ ክስ ባለመመስረቱ ነው ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግን ግንቦት 15 ምርመራውን አጠናቆ ጉዳዩን ለአቃቤ ህግ አስተላልፈዋል ብለዋል ጠበቃው። አቃቤ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቤ ህግ ግንቦት ሰላሳ ድረስ ክስ እንዲመሰረት ወይንም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ሲሉ ማክሏል። አቃቢ ህግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልመሰረተም ከህግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸውን አካል ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውንም ነው የገለጹት። ፍርድ ቤቱም የተጠርጣሪውን ጥያቄ ተመልክቶ አንዱ አለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። የሙዚቀኛው በዋስ መፈታት ውሳኔን በተመለከተ የሟች ቀነኔ አባት አቶ አዱኛ ዋቆ ልጄ ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ተናግሯል። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ ሶስት ወር ነጉዷል። የልጃችን ደምም እውነትም አላገኘንም። ልጄ ለሁለተኛ ጊዜ ነው የገደሏት ነው ያሉት። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄም ህግ ውስብስብ ነው። አቃቤ ሕግ የሚለውን አይተን ላምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኔ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው እኛን ለማድከም ሆነ አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ብለዋል አክለውም በዚህ አካሄድ እንሞክር ብለን እንጂም ፍትህ እናገኛለን ብናል አናስብም ከሷ ደም የልጁ ታዋቂነት ይበልጣል ሲሉ አክለዋል የኢትዮጵያ ኤምባሲ በገንዘብ እጥረት ሳቢያ ሊዘጋ እንደሚችል ተነገረም። ለአመታት ኪራይ መክፈል ያልቻሉ ኤምባሲዎች ውስጥም አንዱ መሆኑ ታውቋል። ይህ ዜና የተሰማው ከወደ ናይጄሪያ ነው። 34 በሀገሪቱ ርዕሰ መዲና አቡጃ የሚገኙ ኤምባሲዎች ለአመታት አንዳንዶቹ ለ11 አመታት የኪራይ ገንዘብ መክፈል የተሳናቸው ናቸው ያለው ቢዝነስ ዴይ ዘገባም የመዘጋት አደጋ አለባቸው በሚል ከተጠቀሱ ኤምባሲዎች መካከል አንዱ የኢትዮጵያ ስለመሆኑም ገልጿል። የውጭ ኤምባሲዎችና ተቋማት የመሬት ግብርን የሚቆጣ የሚቆጣጠረው ተቋም ከ3 ሚሊዮን ናይራ በላይ ያልከፈሉ መኖራቸውን ጠቅሶ ፕሬዚደንት ቲኒቡ ለኢምባሲዎቹ የ14 ቀን የመክፈያ ጊዜ በመስጠታቸው የቆየዳቸውን እንዲፈጽሙ እየተጠበቁ ነው ብሏል። ከ2 እስከ 3 ሚሊዮን ናይራ የቅጣት ገንዘብ ጭምር ይጠብቃቸዋልም ሲል አክሏል። የመሬት ግብር ያልከፈሉ በሚል ከተለዩ ኢምባሲዎች ውስጥም በርከት ያሉት የአፍሪካ ሀገራት ቢሆኑም እንደ ቱርክ፣ ጀርመንና አየርላንድ ያሉትም ተካተውበታል። ይህን የአልከፈሉንም ክስን በተመለከተ የጀርመን ና ሩሲያ ኤምባሲዎች ያስተባበሉ ሲሆን እስካለፈው ዓመት መጨረሻ ድረስ ክፍያዎች ተፈጽመዋል በሚል ነው ያስተባበሉት። የሀገሪቱ መንግስት ግን ኤምባሲዎቹ የተቀመጠላቸው ቀነ ገደብ ላይ የማይከፍሉ ከሆነ ሊዘጉ እንደሚችሉ እየዛተ ነው። ዶናልድ ትራምፕ በሎስ አንጀለስ የወሰዱትን እርምጃ ተከትሎ ከፍተኛ ትችትን እያስተናገዱ ነው። ትራምፕ በሎስ አንጀለስ በሺዎች ወታደሮችን ማሰማራታቸውን የአምባገነን ቅዠት ሲሉ የግዛቲቱ አስተዳዳሪ ፈርጀዋል። ተቃውሞ በሌሎች ከተሞችም የተዛመተ ሲሆን ሎስ አንጀለስ የምትካተትበት የካሊፎርኒያ ግዛትን የሚያስተዳድሩት ካቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋቸዋል። ቀናትን ባስቆጠረው በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችና የባህር ኃይል አባላትን ማሰማራታቸው የሚያቀርቧቸውን አስተዳዳሪው ጋቪን እርምጃው ያምባገነኑ ፕሬዚዳንት ቅጥ አጣግጀት ሲሉ ነው የዘለፏቸው። በሎስ አንጀለስ እና አካባቢው 700 የአሜሪካ ባህር ኃይል አባላት እንደዚሁም 4000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ደግሞ ያለ አስተዳዳሪው ፍቃድ ወታደር በመላክ ፕሬዚደንቱን እየከሰሰች ነው። ከፕሬዚደንት ዶናልድ ትረምፕ የስደት ፖሊሲ ጋር በተያያዘም የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለባት ሎስ አንጀለስ የሰዓት እላፊ አዋጅም ተጥሎባታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉ ነው መረጃዎች ይህንን ይመስሉ ነበር። አበቃን። ቸረስማን